ተመልሰናል ተመልካቾቻችን፣ እየተከታተላችሁ የምትገኙት ዓለም ሸማች መሰናዶ ነው። ሀና ታደሰ ያዘጋጀችልን ታላቅ እና ሽምንነት የተመለከተ ጥንቅር ተከታትለን ተመልሰናል። እንግዲህ ቀደም ሲል አቮካዶ አዝዤ እንደነበር ነግሬያቸዋለሁ። እዚሁ ቢሮ ቁጭ ብዬ አሁን መቶ ልሻል ተብያለሁ። እሱን ተቀብዬ ሌሎች የኦንላይን ግብይቱን መሰረት አድርገው የሚሰሩ ተቋማት ስራቸው ምን ይመስላል የሚለውን ወደ እናንተ አደርሳለሁ። አብራችሁ ይሁን አሁን አስራ አራት ኪሎን ያዘዝኩት ደርሶኝ አመሰግናለሁ። ጤና ስል እንዲ ልብሬ መጽሀፍት ነው። የቫኩም ልዳ ምን ነበር ኦርደር ያደረጉት? ሄሎ አንግላ በርገር አራት ኪሎ ከቢው ነው። አንግላ ስፔሻል በርገር አራት ዩ ኦልሞስት አራት አመት ሆኖታል ከተቋቋመ። በዚች አራት አመት ቆይታ ውስጥ አሁን ከ1200 በላይ የሚጠጉ ሬስቶራንቶች፣ የተለያዩ የመጽሀፍት ቤቶች፣ ሱፐር ማርኬቶች፣ ግሮሰሪዎች፣ የተለያዩ ሰርቪሶችን አንድ ላይ የማድረስ አገልግሎት ነው ባጭሩ የምንሰጠው። ማለት ቲክቶክ ኢንስታግራም፣ ፌስቡክ፣ ኤቭሪቲንግ ታርጌት አድርገን ነው የምንሰራው፣ እና ያ ማለት ተደራሽነቱ በተሻለ መንገድ ለማድረስ ነው ያ የሚያደርገው ነገር ትልቁ ፓርት ምንድን ነው? ይሄ ዲጂታልን ከማስተማር አኳያ ለሌሎች ሰርቪሶችን ዋን ራይት ተጠቃሚ ምንም አዲስ ሰርቪስ ሲመጣ አሁን የተሻለ ተቀባይነት አለው። ኢኮሜርሱ ምንም እና ያ ትልቅ አስተዋጽኦ ተጫውቷል ባይለኝ ቻኖሌ አለ ሰሚት አለ ምን ውድል ነው የፈለጉት የዲሊቨሪ ተደራሽነት እጅግ በጣም ጥሩ ነው። ለምን ለሬስቶራንቶችም፣ ለተደራሹ በጣም ቆንጆ ነው። ለምን ሰው ባለበት ቦታ ላይ ወይም በቤቱም ቢሆን በቢሮውም ቢሆን ባለበት ቦታ ላይ አዞ በሚፈልገው ሰዓት እኛም ሰዓታችን ጠብቀን አድራሾቹም ሰዓታቸውን ጠብቀው ስራው በተቀላጠፈ መንገድ እየተካሄደ ነው። ሰው እዚህ መጥቶ ቁጭ ብሎ አንቺም አገባ እያልሽ ደረሰም አልደረሰም ከማለት አንድ ሁለት፣ ደግሞ ጊዜም ቆጣቢ ነው። ሰው ቤቱ ሆኖ ኦፊሱ ስራውን እየሰራ ቤቱ ስራውን እየሰራ እኛ ደግሞ እዚህ በአድራሾቻችን ወይም በዴሊቨሪ ካምፓኒዎቻችን አማካኝነት ተደራሽ ማድረግ እጅግ የተቀላጠፈ ነው። እኛም ለዚህ ስራ ተዘጋጅተን ያው በማገልገል ላይ እንገኛለን። ጤና ይስጥልን። ችችፍ ቤተሌም ነኝ የባኮሚለሮ ዜሮ ስድስት ቺፕ ቺፕ፣ በዋነኝነት የሚሰራው አምራቾች ወይንም ደግሞ ገበሬዎችን ቀጥታ እንዴት ከደንበኞች ጋር ያገናኛል የሚል ስራ ነው የሚሰራው። እሱንም በአፕሊኬሽን በመጠቀም ቀጥታ ከገበሬው ወደ ኮንሱመሩ የሚያስተናግድበት ፕላትፎርም ነው። የምንቀበለው በአፕሊኬሽን ብቻ ነው ደንበኞች፣ ሙሉም ደግሞ የሚከፍሉትም ዲጂታል ላይ ነው ወይ ቴሌብር፣ ወይ ሲቢብር፣ ኤምፔሳ፣ እነዚህ የተለያዩ መንገዶችን መርጠው ደንበኞች ትእዛዛቸውን ወደ እኛ ያስተላልፋሉ። እኛ ደግሞ እሱን ትእዛዝ ተቀብለን ሲስተማችን ኮምፓይል ያደርገና አንድ ላይ መድረስ ያለበት አድራሻው ስንት ነው፣ ትእዛዙ ምን ምርት ነው የሚሉትን ሙሉ ኢንፎርሜሽኖች አንድ ላይ ሰብስበን ፕሮሰስ እናደርገዋለን ማለት ነው። ተመልካቾች እንግዲህ የኦንላይን ግብይት በዚህ ልክ ቀሏል። አሁን ላይ በኦንላይን ወይም ደግሞ በቀጥታ ግብይት አማካኝነት ዋጋ ቶሎ በማጣራት የምንፈልገውን እቃ በቀላሉ በማግኘት ያለ ድካም መገበያየት እንችላለን። ይህ ደግሞ በመተግበሪያ ሊሆን ይችላል፣ በስልክ ጥሪ ሊሆን ይችላል። እንዲሁም ደግሞ ሜታ ወይም ደግሞ ፌስቡክ ስንገባ ማርኬት ፕሌስ ተብሎ የሚመጣለን የመገበያያ ስርዓትም አለ እዚያ ውስጥም ገብተን እንደዚሁ የምንፈልጋቸውን ነገሮች መርጠን በቀላሉ መገበያየት እንችላለን። እንደ ሀገር ደግሞ የኦንላይን ግብይቱ ወይም ደግሞ የቀጥታ ግብይቱ በቀላሉ እንዲሰራ ማንኛውም ወጣት እንዲሁም ደግሞ የተለያዩ ስራ ፈጣሪዎች በኦንላይን እንዲገበያዩ የሚያስችሉ መሰረተ ልማቶች ተዘርግተዋል። ግብይቱ አሁን ላይ በጣም ጥሩ ስቴጅ ላይ ነው። በኢንፍራስትራክቸር ደረጃም በኢንተርኔትም ደረጃ አሁን ከአዶፕሽንም አንጻር በጣም እያደገን ያለ ነው። አሁን እኛም በተለይ የቴሌብር መምጣት፣ የሌሎችም ወደ ዲጂታል ባንኮችም በብዛት መምጣት እሱ ትልቅ አድቫንቴጅ አለው። በተለይ እንደ አዶፕሽን በጣም ትልቅ አድቫንቴጅ አለው አሁን አይ ቲንክ ከካሽ ሞር ዲጂታል ትራንዛክሽን በጣም እየጠነከረበት ያለበት ስቴጅ ነው። አይ ቲንክ እሱ ጥሩ ጥሩ ሰዓት ይመስለኛል። በአሁኑ ሰዓት ላይ ለእኛም በጣም አቅሎልናል። ከዚ አንጻር እኛም እሱ ላይ ታፓ አድርገን ካሽ ሳይጠቀሙ በስልካቸው ሙሉ ነገር ትእዛዙን አዘው አድራሻ አስከብተው ክፍያቸውን ፈጽሞ ይወጣሉ ማለት ነው። ስለዚህ ሙሉ ነገር በዲጂታል ፕሮሰስ ማድረግ ይችለናል ማለት ነው። እንደው እየታማን ያለ ነው ኮሪደር ልማቱ ለቪዩን የተሰራው እየተባለ ነው ያለው። ባጆ ስራችንን በደንብ አግልሎታል። ከሞተረኛም ኢባይክን በተሻለ የመንገድ መዘጋጋት አይኖርም። በፈጣን መንገድ ነው ልጆቹ የሚሄዱት። ሴፍቲያቸው ይጠበቅላቸዋል በተሻለ መንገድ። ምክንያቱም በፊት እግረኛም ጋር እየተጋፉ ምን እያሉ ነው የሚሄዱት። አሁን ምንድነው ሌኑ ስፔሲፊካሊ ለቪዩ የተሰራ ነው የሚመስለውና ያ የበለጠው ነው ሰርቪሳችንን አግልሎታል። ለአመት አመት እድገቶች በጣም የሚገርም እድገቶች አሉ። ዘ ፓስት 2 ይርስ ያለው ኤክስፖነንሻል በተለይ ቴሌብር ከመጣ በኋላ ያለው እድገት በጣም ትልቅ ነገር ነው ብዬ አፌን ሞልቼ መናገር እችላለሁ። አሁንም ደግሞ እየተደረጉ እየተሰሩ ያሉ ስራዎች አገር አቀፍ ደረጃ የተሰሩ ያሉ ስራዎች ካለው ጀኔሬሽን ከታች ካለው ጀኔሬሽን ጀምሮ እያደገ የሚመጣበት ተቀባይነቱ ብሎ አብዛኛው ወጣት ነው። አሁን እሱ ደግሞ የበለጠ እየጨመረ ይመጣልና እንደ ሀገር በእርግጠኝነት እየሄድንበት ያለነው አቅጣጫ ትክክለኛ አቅጣጫ ነው ወይ ይኼ ካምፓኒው የራሱን ሲስተም ዘርግቶ ዲቨሎፕ አድርገው ቤት ሆኖ በቴሌ ብር ይከፍላል። ልክ እሱ እዛ ሆኖ ሲከፍል እዚህ ኦርደር ይወጣል። ከሸሯ ጋር ደግሞ የኦርደሩ ትኬት ይወጣል። ሰዓቱን ያውቃል። ዴሊቨሪው አድራሹ መጥቶ በቁጥሩ አለው፣ ኮድ አለው። በቁጥሩ ይዘው ሄዳል። ማርኬቱን ማስተማር የምችልበት ልክ አለ። ማስተማር እስከምችበት ልክ ድረስ ፑሽ ታደርጋለህ። ከዛ በኋላ ተቀባይነቱን ለማግኘት ያን ከስተመር ሳትስፋክሽን መስራት ነው ከሰርቪሱ ጀምሮ ማለት ነው። ሶ እዛ ጋ ያሉን የመጀመሪያ አካባቢ ላይ እንደ የትኛውም ስታርታፕ ካምፓኒ ዲፊካልቲ ሆኑ ፓርቶች ነው። በጊዜ ሂደት ሲስተም እያስተካከልን ከጊዜው ጋር እየሄድን ተደራሽነቱን እያሰፋን በመጣን ቁጥር እየቀለለ እየቀለለ እየቀለለ መጥቷል። ነገር ግን ተቀባይነት ነው ትልቁ ፕሮብለም የሚሆነው መጀመሪያ ስንጀምር የአዶፕሽኑ ሰው ማስተዋወቅ በጣም ትንሽ ጠንከር ያለ ስራ ይፈልጋል። ሰቡ ቢፈልገውም በጣም በብዛት የምንሰማው ጥያቄ ሱቃችሁ የት ነው ነው። እኛ ደግሞ ኦንላይን ገሳችሁ ይደርስላችኋል። ትንሽ የትረስት ይሹ አለ። የምር ባዝ ይመጣልኛል ወይ በተለይ ደግሞ አሁን ላይ በብዛት ብዙ አጭበርባሪዎች ስላሉ ይሄ ነገር እስከምነው ትንሽ የእምነት ችግሮች አሉ። ሶ እሱን እኛ የመጀመሪያ ትእዛዝ በነፃ እያደረስን አንዴን ሊሞክሩት ከዛ በኋላ ግን ካዩት በኋላ ላይ ይሄ ነገር እውነት እንደሆነና አዶፕት እንዳደረጉ የመጀመሪያ እሱን ኢኒሺዬሽን እየፈጠረ እንደነዚህ አይነት ነገሮችን ታክል ለማድረግ ሞክረናል። ከዛን ውጭ ጥሩን አሁን ላይ ያለው አዶፕሽን በጣም ጥሩ ነው። ች እንግዲህ እንደምትመለከቱት ሁላችንም በየቤታችን ከምንጠቀመው ሽንኩርት መነሻ ብናደርግ ይህንን ሽንኩርት በቀላሉ ቤታችን ሆነን ማዘዝ፣ ቢሮ ቁጭ ብለን ማዘዝ እንድንችል የሚያስችል የግብይት ስርዓት ነው የተፈጠረው። እዚህ መጥቼ የተመለከቱት እንግዲህ እዚህ ያሉ አቅራቢዎችም በበኩላቸው ለማያውቋቸው ደንበኞቻቸው በኦንላይን ወይም ደግሞ በቀጥታ ግብይት ስርዓት ለተዋወቋቸው ደንበኞቻቸው ነው። እንግዲህ እነዚህ ምርቶች በማሸግና በማዘጋጀት ለደንበኞቻቸው ለማድረስ ደፋ ቀና እያሉ የሚገኙት ማለት ነው። የኦንላይን ግብይት ስርዓት ለሻጮችም እንግዲህ ተደራሽ ለመሆን የተለያዩ ሱቆችን መክፈት ሳይጠበቅባቸው ባሉበት ሆነው ያላቸውን ምርቶች ለደንበኞቻቸው ማድረስ የሚችሉበትን አጋጣሚ እድልም ፈጥሯል። ይህ ደግሞ በተለያዩ አካባቢዎች በሺዎች የሚቆጠሩ ደንበኞችንም እንዲያፈሩ አግዟቸዋል ማለት ነው። ትልቁ ሀስል ይቀንሳል። አንደኛ፣ እንደ ቢዝነስ ለምሳሌ አንድ ቢዝነስ ቢኖረሽ፣ ሱቅ ትከፍቻለሽ፣ ቤት ኪራይ ይኖርብሻል፣ ሰራተኛ ይኖርብሻል፣ ከዛ እቃ አስቀምጠሽ ነው። ከዛ ደግሞ በጣም በዛ ኤራ ውስጥ ትገደቢያለሽ። ስለዚህ ብዙ ተደራሽነት ከፈለግሽ የተለያዩ ሱቆች የተለያየ ቦታ መክፈት ይሆናል ማለት ነው። ግን በኦንላይን ፕሬዘንስ ሆኖ ለምሳሌ እኛ ምርቶች የምናመጣቸው ከሐዋሳ እናመጣለን፣ ከአፋር እናመጣለን፣ ከሶማሌ የተለያዩ የአገሪቷ ክፍል ላይ ያሉት አዲስ አበባ ላይ የመሸጥ አቅምን ፈጥሯል ማለት ነው። ስለዚህ ከተደራሽነት ከቢዝነስ ማደግ አንጻር ከዛን ደንበኛ የሚይዘው ለምሳሌ ዛሬ ቲማቲም ያቀረበ ሰው ነገ ቃሪያ ሊያቀርብ ይችላል። ስለዚህ ያኛውንም ሪሌሽንሺፕ የከሰመ ሪሌሽንሽፕን በጣም ኢዚሊ መፍጠር ይቻላል ማለት ነው። ስለዚህ ከተደራሽነትም ከመስፋትም አንፃር በጣም ትልቅ አድቫንቴጅ አለ። ያስባል ትልቁ ጥቅም ምንድን ነው? የትኛውንም የትኛውም የዕለት ተዕለት እንቅስቃሽን ለሰከንድ ማቆም መቻል የለብሽ አለሽበት። መንገድ በጨመረ ቁጥር፣ አገር አቀፍ በሆነ መንገድ እየጨመረ ባለ ቁጥር ሁሉም ነገር እያቀለልልሽ ነው የሚሄደው እና እንዴት ነው ተጨማሪ ስራ መስራት ይፈልጋል ሰው ሌላም ነገር ማድረግ ይፈልጋል። ጊዜውን ይቆጥብለታል። የምግብ ዴሊቨሪ ውጭ ያሉትም የዲጂታል ገበያዎችን የምታያቸው ራሱን ፕሮሞት ማድረግ የሚፈልግ ሰው ዛሬ ዲጂታል ነው ፕሮሞት የሚያደርገው። ኢንፐርሰን መጥቶ ወኪንግ ከስተመር ያላቸው ነገሮች ጥቂት ይሆን ነው የሚመጡት የዛ ሰዓት ላይ ይሄ የዲጂታል ትራንስፎርሜሽን ትልቁ ጥቅሙ እዛ ጋ ነው የሚሆነው። ለምሳሌ አንዳንድ ጊዜ እንግዶች ድንገት ቤታቸው ያሉ ሰዎች እንግዳ ቢመጣባቸው ደውለው እንግዳለንና ሲቶሎ አድርሱልን ያው የሚልኩ ዴሊቨሪውን የሚሆን ፐርሰናል ለምዶታል ። አሁን ደግሞ እየለመደው ነው የመጣው፣ ቤቱ ሆኖ ማዘዝ፣ ቢሮ ሆኖ ማዘዝ፣ ይሄ ተለምዷል። ግብይቱ በጣም አሪፍ ነው። በምታዥዣቸው ነገሮች እንዳለ ይመጣሉ። ለምሳሌ ልብስም ኦንላይን ላይ ማዘዝ ትችያለሽ፣ ምግብም ማዘዝ ትችያለሽ። ለምሳሌ ዛሬ እኔ ከኮችን ፍራይድ ምግብ አዝዣለሁ እና እሱም እየጠበቅኩ ነው ያለሁት እና ጥሩ ነው። ህይወትን ያቀለን። ዛሬ የገዛሁትኝ ሽንኩርት ነው። ስራ ሰዓቴ ላይ ነው የመጣው። ወጥቼ ልሸምት ምናምን አልልም። ገና ልዙር ምናምን ልንከራተት፣ ገበያ ላጣር አልልም። ሲመጣልን ቶሎ ነው የሚመጣልን ብዙ ጊዜ። በጣም በፈጣት ስለሚመጣልን እንወስዳለን። ሰዓታችንም በጣም ነው የምንቆጥበው እና ከዛ አንጻር በጣም ለእኛ ጥሩ ነው። ብዙ መነሻዎች አሉ። ቢሮሽ ውስጥ ሆነሽ አሁን ለምሳሌ ምግብ የሚያስፈልግሽ ከሆነ ምግብ ማዘዝ ትችያለሽ። ቤትሽ ስትሆኝ አልባሳት የምትፈልጊ ከሆነ የቤት አስቤዛ የምትፈልጊ ከሆነ ብዙ አሉ አፕሊኬሽኖች፣ በሱ ማዘዝ ይቻላል። እና ጥሩ ነው፣ ህይወትንም ጊዜንም ይቆጥባል። ከጊዜሽ አንፃር በፈለግሽበት ሰዓት የፈለግሽውን ነገር ማድረግ ሰለምትች ጊዜሽን ይቆጥብልሻል። የስራሽንም ሰዓት አይሻማብሽም እና አሪፍ ነው። ኦንላይን ግብይቱ እንግዲህ ከሻጮችን ባሻገር ለሸማቹ የሚያሳድረው ተጽዕኖ እጅግ ከፍተኛ ነው። የሚጠቅመውም ጥቅም እጅግ ከፍተኛ ነው። ምክንያቱም ደግሞ ማንኛውም ሸማች ቤቱ ቁጭ ብሎ የሚፈልጋቸውን ነገሮች በሙሉ ያዛል። ከቤቱን ባሻገር ባላበት ቦታ ሆኖ ዋጋዎቹንም ማጣራት ይችላል፣ ዋጋዎቹንም ማየት ይችላል። እንዲሁም ደግሞ አይነቶቹንም ሳይቀር ማየት ይችላል ማለት ነው። በነገራችን ላይ የኦንላይን ግብይት ቤት ለቤት የማድረሱን ስራ ላይ ብቻ ትኩረት ያደረገ አይደለም። በኦንላይን አማካኝነት ሱቆቻቸውን፣ ምርቶቻቸውን የሚያስተዋውቁ እጅግ ብዙ ናቸው። ይህ ደግሞ ከሸማቹን ባሻገር ለሻጩ ባለበት ቦታ ሆኖ በተለያየ ቦታ ተደራሽ ሆኖ እንዲገበያይ ያግዘዋል። ታዘብኩት ምን እንደሆነ ታውቂያለሽ? እንደዚህ የኦንላይን ግብይቶች በጣም ጥሩዎች ኑሯችን አቅላዮች መሆናቸው ነው የታዘብኩት። እና እሱ ጥሩ ነው በጣም አይ ቲንክ ማስቆም የምንችለውም ነገር አይመስለኝም። ሁሉም ሰው አሁን እራሱ እጅ ላይ ኢንተርኔት ስልክ አለው። ዓለምም የደረሰበት ደረጃ አለ እሱንም በደንብ ያውቃል እንደ ህብረተሰብም። ከዛ ውጭ ደግሞ የኢኒሺያል ካፒታል በጣም ትንሽ ሊጠይቅ ይችላል የኦንላይን ግብይቶችን ወይ ሻጭ እና ገቢን ብቻ በማገናኘት በደንብ መስራት ሊቻል ይችላል። ስለዚህ በደንብ በደንብ እንደው መበረታታት ያለበት የሀገርን ኢኮኖሚ በደንብ እንደ ባክቦን ትሬዱን በጣም ኤፊሽንት የሚያደርግ የሚያሻሸል ስለሆነ በደንብ መበረታታት አለበት። አዌርነስ በጣም ያስፈልጋል። ጥንቃቄ በተለይ ሁሉ ነገር ዲጂታል ሲሆንም የዲጂታል ማጭበርበሮችም ይኖራሉ። በዚህ መሀል ሰውን አስመስሎ ብር የመውሰድ ነገሮች፣ እቃ ገዝቶ ስልክ አለማንሳት፣ ለነዚህ እንደዚህ አይነት ነገሮች አሉ፣ ኮስት የሚያደርጉ የሌላውን ንብረት የሚያወድሙ እንደዛም ሆኖ አሁን ላይም እንዳለው በዲጂታሉ ፕሬዘንስ ላይም እንደዚህ አይነት ቴፕቶች ሊኖሩ ይችላሉ። ሶሱ ላይ ያው አዌርነስ በጣም ይፈልጋሉ። በስራ ላይ ችግሮች አሉ፣ እየሻለው ያን ችግር እንደ ችግር ሳይሆን መፍትሄ እየፈለግንለት እንዲ ቢደረግ እንዲ ቢደረግ ያን የምናልፋቸው ነገሮች አሉ፣ ችግሮች አሉ። ፐርሰናልን መጣን ብለው አዘውን የሚቀሩ ማለት አሉ፣ ግን ሁሉን እንደ ችግር ልታወሪዋች፣ ምክንያቱም ሁሉም ሰው የሰው አመለካከት የተለያየ ነው። ስጋታችን ምን መሰለሽ ኳሊቲ አንዳንዴ አንዴ ይወርድብናል፣ ማለት እኛ የጠበቅነው ሌላ ሌላ የሚመጣው ሌላ የሚሆንበት ጊዜ አለ። እሱ ነው ስጋታችን እንጂ ሌላው ነገር አምነንበት ነው የምናደርገው ሁሉን ነገር። ተመልካቾቻችን፣ የዘራ ዓለም ሸማች መሰናዷችን እንግዲህ ትኩረቱን ያደረገው የኦንላይን ግብይት ላይ ነበረ። የኦንላይን ግብይት እንግዲህ ከቤት ለቤት ከማድረስ እንዲሁም ደግሞ ያሉን ምርቶች ተደራሽ ማድረግ ባሻገርም ራስን ለማስተዋወቅም እየረዳ እንደሆነ ሻጮችም ነግረውናል። ሸማቾችም ደግሞ በቀላሉ ዋጋዎችን አጥርተው ሳይጭበረበሩ የሚፈልጉትን እቃ ሊገዙ እንደሚያግዛቸው ነው የነገረው። የዛሬው የዓለም ሸማች መሰናዷችን በዚህ ተጠናቋል። ከቀሪ የፋና ሚዲያ ኮርፖሬሽን ዝግጅቶች ጋር መልካም ቆይታ ይሆንላችሁ።